ሰላም እንዴት ናችሁ? ደና ናችሁ? በጣም ደና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ስለላችሁ። እንግዲህ ፍቅርየን ፎቶ እየዘቀዘቅሽ የምትሰሪው ልጅ ደና ነሽ? እንዴት ነሽ? ደመቁ ስታለቅስብሽ ሩታ ፍቅር ካላለቀሰሽ ብለሽ ምን ነው አንገበገበሽ? አቃጠለሽ? አታለቅስልሽም። የፈለገሽን ብታረይ፣ ወለ ብትዘቀዝቂ፣ ኤክስ ብታ ምንም ነገር ብታደርጊ ፍቅር እንደማታለቅስ ነው አስረግጨ ምነግርሽ። ሲቀጥል ደግሞ ሮታ ቦርሳዋን ይዛ ስትሄድ ተናደድሽ አይደል? ሰርጉ ላይ ያወጣሽው ብር ስንት ብር ነው ያወጣሽ? ባክሽ ስንት ብር ነበር ለሰርጉ እዛ ዱባይ ስትይ ስንት ብር ነበር ያወጣሽ? እዛ ሰርግማ አይደለም እኮ ሊዝ ናኑ ነው የሄዱ። እዛ ስትይ ስንት ብር ነበር ያወጣሽ? ኦኦ ያ ብር ቆጨሽ አይደል? ለፍተሽ ያን ሁሉ ብር አዋተሽ፣ ቦርሳዋን ይዛ ስትወጣ ወንድሟን ቅሮስ የተፋት ተናደድሽ። ያወጣሽው ብር ምንም ማድረግ አይቻልም፣ አይመለስልሽም። አንቺ ዝም ብለሽ አታለቅልቂ ማለት ነው። አለቅላቂ ጸረ ሴቶች፣ ጸረ ሴቶች ነሽ አንቺ ሴቶች ወደ ዩቲዩብ ሲመጡ በቃ እነሱን ለማጥፋት የማታደርገው ጥረት የላትም። ፍቅር ስትመጣ ስንት ነገር ስትል እንደነበረ። ሲቀጥል ደግሞ አሁንም ሄልን ስትመጣ ከማርክ ጋር ሲጣሉ ወንድሜን እንዲያርገው እንዲርገው እያለች ስለ ሄለን በጣም ብዙ መጥፎ ነገር እያወራች ውሸታም ናት፣ አስመሳይ ናት እያለቀሰች ስትመጣ ውሸታም ናት ትላለች። አሁንም ነጺ ስትመጣ ፎቶዋን ዘቅዝቃችሁ ውሸታም ናት። ምን ነው አንቺ ሴቶችን ካላጠፋሁ እንቅልፍ አይወስደኝም አልሽ እ? ሴቶችን ካላጠፉ እንቅልፌን አልተኛም። በቃ ማልቀስ አለባቸው፣ ሲያለቅሱ ማየት አለባቸው። በጣም አለቀለቅሽ ማለት ነው። እነሱ ራሳቸው ሩታ ራሷን መልስ ትስጥ። ሲቀጥል ደግሞ የፍቅርዬ ደጋፊዎች ስለዘቀዘቁሽ አይደለም ፍቅርን የምትዘቀዝቂያት። ፍቅር አልደረሰችብሽም ብሽ፣ እንኳን አንቺ ጋ ይቅርና እናብረሽ ጋር አልደረሰችባቸውም። ሆን አንቺ ነው እንጂ ምዘቀዝቅሽ። ሩታን አይደለም ሩታን አይደለም የምዘቀዝቃት፣ ደጋፊው ቢዘቀዝቅሽ እነሱን እንጂ እሷን አይደለ መዘቅዘቅ ያለብሽ። ተግባባን አይደለ? አንቺ በቃ ዘላለምሽን ሴት ለማጥፋት ሴቶች ወደ ዩቲዩብ ሲመጡ እነሱን ለማጥፋት የማታደርጊው የማታሸማቅቂው ነገር የለሽም። ለወንድ ደምታለቀልቂው ከፈለግሽ ሰብስበሽ አግቢያቸው ሽ ባለ ትዳር ነኝ ምናምን ትል ይሆናል። እሰ እንኳን ሆሽ ደርቢያቸው። ምን አገባን እንዴ? ምን ነው አለቀለቅሽ። በጣም አካበርሽ። ንገሩኛልሽ። የሚነግርሽ አጣሽ? ምና አንቺ ምን አደረገች ፍቅር ምንሽ ጋር ደረሰችብሽ አጠገብሽ አልደረሰችብሽም እሺ የፍቅርን ፎቶ የዘቀዘቅሽውን አንሽ ሴትዮ ይህንም እያቀናበረሽ ፖስት የምታደርጊውን ነገር አንሽ አልደረሰችብሽም በቃ የግል የራሷን ህይወት እየኖረች ነው ስለአብረሽ ያወራችሁ ነገር የላትም እንዴ በቃ ደመቁ ስታለቅስ የግድ ሩታ ቺ ፍቅር ማልቀስ አለባት ማለት ነው እንዴ! እንደሷ ታነፍርቅልሽ፣ ወንድ ትለምንልሽ፣ ትለማመጥልሽ ያለጋብቻ በቢዳ እየወደቀች ታርግዝልሽ፣ እንዴ እናቷን ረግጣ ትሂድልሽ? እንደዛን የምትፈልጊው እንደዛ የሚያደርግ ነዋ። አንቺ ጋጠወጥ ስለሆንሽ ይመስለኛል። ቤተሰብ የሚያከብር ሴት አትፈልጊም። ባለፈው ሄለን ቤተሰቦችን አከብራለሁ። ከቤተሰብ ክብር የሚበልጥ ብኝ ነገር የለም አለች ብላ። አረ ባክሽ፣ የትኛው በጣም ብዙ ነገር ስለ ሄለን ያወራሽ አስታውሳለሁ፣ በፊት ማለት ነው ማርክን እንዲህ አድርገው ምናምን እያልሽ፣ አሁን ፍቅር ስትመጣም እንደዛው በጣም ብዙ ነገር ብለሻል። አሁን ደግሞ እያልሽ ነው፣ አላለቅስልሽ አለች አደለ ማልቀስ ተወች። የራሷን ህይወት በኖር ቆመች። በቃ አልውድቅላችኋለች አሁን። በቃ የምታደርጊው ጠፋሽ፣ የምትሆኙ ጠፋሽ። ልክ ከደመቁ ጋር ኩር ማርገዝ አለባት በሜዳው ወድቃ ምናምን እንደዛ ነው አደል ሀሳብሽ? ጭራሽ እንደዛ ልትሆኑልሽ አትችልም በጭራሽ ማለት ነው። እና ሰው ሳይደርስባችሁ የምትደርሱ ሰዎች ስነ ስርአታችሁን ብትይዙ ጥሩ ነው። አሁን ፍቅር ላይ ፍቅር ላይ ፊጥ ማለቱ አግባብ አይደለም፣ ምክንያቱም ፍቅር ማንንም አልለካችም። የራሷን ስራ እየሰራች ነው፣ ህይወቷን እየኖረች ነው ምናምን ደጋፊዎቹ ደግሞ ሊዘቀዝቁ የሚችሉት ሩታን ስለ ፍቅር ስታወሩ ነው ገባችሁ ስለ ፍቅር ስታወሩ ሊሆን ይችላል ሶ ደጋፊ ሊዘቀዝቅሽ ይችላል ግን እነሱን ዘቅዝቂ እንጂ ምንድን ነው ፍቅር በማያገባት አንጥተሽ እሷን ፎቶ የምትዘቀዝቂ ሲቀጥል ደግሞ ምንም ልታደርገኝ አትችልም ፍቅር ብለሻል እስኪ ምንም እንደማታደርግ ታሳይሻለች ግን ደግሞ እሷ እንዳንች አይደለችም ሴቶችን ለማጥፋት ሌት ተቀን የምትሰራ አይደለችም እራሷን መቀየር እንጂ የምትፈልገው ሴቶችን ወደኋላ እያስቀረች የሆነች ምቀኛ ቅናታም ነገር አይደለችም። ቀናችሁ? አዎ ይሄ ውበት አያስቀናም ለማለት ትንሽ ይከብዳል። ግን ፍቅር በነገራችን ላይ ተዘቅዝቃ ራሱ ስታምር፣ የኔ ሞዴል፣ የኔ ሼፒ ማለት ነው። እና አንቺ ሴትዮ ፀረ ሴቶች ከመሆን ይልቅስ ሴቶችን ብታበረታች ጥሩ ነው። ለወንዶች ሁሌ ለወንዶች እንዳሽቃበጥሽ እንዳሽቃበጥሽ ሁሌ ይሻለው በቃ፣ ሁሌ ለወንዶች ነው የምታሽቃብጭው። ምን ሆነሽ ነው ሴቶች ወደ ኢትዮጵያ ሲመጡ እነሱን ለማጥፋት ሌት ተቀን ምትለፊው? አሁን አሁንም እነዚህን በቃ ከኢትዮጵያ ለማጥፋት እሷን ለማሳዘን የማታደርገው ጥረት የላትም። እና እኔ ሴት ለሴት እንደዚህ እንዴት እንደምንመቀኛ ለምን እንደምንመቀኛኝ አላቅም። እውነቴን ነው። በቃ ምን ምን ሆነሽ ነው ግን እናቱ። ሴት ሴትን እንዴት ማበረታታት ምን ትሞቻለሽ? ወይስ ምንድነው ችግርሽ? ከሴቶች ያለሽ ችግር ማለት ነውና ሴቶች ወደ ኢትዮ ሲመጡ ሁሌም ለማሸማቀቅ በቃ እንቅልፍ የላትም ነው እምላችሁ። በቃ ሁሌ ሁሌ እንዴ አይደብርሽም እንዴ እናቱ። ነው ያ ያወጣሽው ብር ምናምን ቆጭሽ ቆጭቶሽ። አላ አይ እንዴ ናቸው ኔ ማሮች የኔ ወዶች የኔ ፍቅሮች አ አምስት ደቂቃ ወሮ የኔ ነገር ሁሌም መረሳው ነገር ስለምንድን ሰላም እንደማላችሁ አላቅም። ግን እኔ ትናንት ነው ያየሁት። ግን ታነሳዋለች ብዬ አየው ዛሬም አላነሳችሁም ጭራሽ ሌላም ፎቶ ጨምራለችና ምንም አታረጉኝ። ምን ማን ምንም አያደርግሽም። ግን አንቺ ለራስሽ ለሕሊናሽ በቃ ሁሌ ነገ ባንቺ የሆነ ነገር ሊደርስብሽ ይችላል። ሁሌ ለሴቶች መጥፎ ነገር መመኘት፣ ሴቶችን ማሸማቀቅ በቃ ጥሩ አይደለም። በአጠቃላይ ማለት ነው። ሁሌ ስለ ሴት ማውራት። እንትና መጣሽ ውሸቷን ነው እንትና አብርሽ ትናን ተናገረ ሴትዮ። አንዴ ብር ከፍሏን ት ያለሽ አንዴ ደግሞ ውሸቷን ነው ጋር ፍቅረኛ ሆኖ ፍቅር ፍቅረኝ መቻ አለ። በቃ ከፍቅር ጋር ከተለያዩ በኋላ መሀል ላይ መጣች። ነጽ ጋር ፍቅረኛው ነበረች። ካላሳ አለቀ። እነሱ ይመልሱ እንጂ አንቺ ምን ቤት ነሽ? ነው ጠበቃ ነኝ፣ ተከራካሪ ነኝ? እነሱ እሷ ስታለቅስ፣ የአንቺ ደግሞ መደገፍ ያለብሽ ቤተሰቡን የሚያከብር ሰው ብትደግፍ ይኑሩ። አሁን ፍቅር ላይ ፊጣትም ነበረ። ገባሽ አይደለም? እና ለምን ካላለቀሰች፣ ፍቅር ለምንድነው የማታለቅሰው? ለምንድነው ቪዲዮዋን ፈታ ብላ የምትሰራው? ማልቀስ ነበረባት። ደመቆ ስታለቀስ እሷን ማልቀስ ነበረባት። በቃ ሀሳብሽ ገብቶናል። እንደዛ ነው አደለ? አታለቅስም። በጣም አዝናለሁ። በጣም አዝናለሁ። አታለቅስም፣ ፍቅር አታለቅስም። ምንም ነገር ቢፈጠር አታለቅስም። ምክንያቱም ብዙ ነገር አሳልፋለች፣ መጥፎም ጥሩም ነገር። ስለዚህ አሁን ጠንካራ ሆና ጎበዝ ሆና እስከ ዛሬ ለመጣል ብዙ ወጥመድ አዘጋጅታችኋል፣ ጉድጓድ ቆፍራችኋል ግን አልተሳካም። ያላላችሁት ነገር የለም ልጅ ያላት አላችሁ አርግዛለች አላችሁ በቃ ምንም ምንም ምንም ያላላችሁትን ነገር ብቻ ጠይቁኝ። በቃ ሞታለችም ብቻ ነው ማለት ይቀራረ ብላችሁ አልመሰል ሞታለች ራሱና አትወድቅላችሁም። አታለቅስም። በቃ አታለቅስም። በጣም አዝናለሁ። አልተባበራችሁም አትተባበራችሁም ማለት ነውእና ፍቅር ምን ልምልታረገኛት አትችልም ምናምን ላሹ ማድረግ በደንብ ነው የምትችለው በደንብ በአንድ ቪዲዮ በአንድ ፎቶዋ ማድረግ ትችላለች። ግን እሷ ደግሞ እንደዛ አይደለች፣ ምርጥ ስማርት ሴት ናት። ሴቶችን መጣል ሳይሆን ማበረታታት አይዟችሁ ምናምን ማለት ነው። አሁን አንቺ እነደመቀን ትደግፍ ያለሽ ሰርጋቸው መሄደሽ ነበር አይቻለ፣ ፎቶም ቪዲዮም እና እንደው እንደው በጣም የገረመኝ ነገር ም እንደው ታውቃላችሁ፣ ሄዳ አዛ ስታሽቃብት ስታሽቃብት ቪዲዮዋን እንኳን ሼር አላረጉላት። አይውርደት አይውርደት እንደ አንድ ቪዲዮ እንኳን ደመቀ እንደው ሼር ሳታደርግላት ትቀር። አሽቃብጣ አሽቃብጣ መቼም ብዙ ብር ከፍለሽ ነው የሄድሽው አይደለ? ያ ብርሽ ቆጭቶሽ ነዋ የምታለቀልቂው ለነሱ እንዳይለያዩና ማለት። ሼር ራሱ አላደረገልሽም። እነሱ ጭራሽ አያስቡሽም፣ አያስታውሱሽም። ብታለቀልቂ፣ ብታሽቃብጪ፣ ብታንቦጫርቂ እነሱ ዞር ብለው አያዩሽም። ገባሽ? አንድ ቪዲዮ እንኳን ሼር አላደረጉልሽም። አንድ ቪዲዮ አብረውሽ አልሰሩም። እዛ አለቅልቀሽ አለቅልቀሽ ምንም ነገር እና በቃ ዝም ብለሽ አታለቅልቂ። ገባሽ አይደለም መወደስ የሚባል አትወደሽ ለሰው ማለት ነው። ለመወደድ ብለሽ ሴቶችን አታሸማቂ፣ ይስሩበት እነሱ በቃ። ፍቅርዬ አሁን ማንም ጋር አልደረሰችም። በቃ ምንም አታደርግም ላልሽው ማድረግ በደንብ ነው የምትችለው።